ሰላም ጤና ይስጥልኝ። የነፃ ሚዲያ ቤተሰቦች እንደምን ሰነበታችሁ? ይህ ነፃ ውይይት ነው። ነፃ ውይይት ዛሬ ማቅርብላችሁ እኔና ወፉ ጃመሪን ጃም ድሮንስ። እንዴት ነህ? ታዲያስ፣ እየበረርክ ነው? ወንጂ ሄደህ ታውቃለህ? ለምን ደስታ ከረሜላ በልታውቃለህ? አልበላም። ከተዘጋ እንኳን አስራ አራት ዓመት ሞልቶታል። ነጩን ከረሜላ በልታ፣ በቃ እሱን ካልበላ ምን ዋጋ የለም። ወፉ በልቻለሁ ይለኛል። በምን ዕድሜ ነው የበላሁ አንተ ስማ እንጂ ለማንኛውም ደስታ ከረሜላ ተመልሶ መጥቷል ይላል ወንጂ ስኳር ፋብሪካ ተመርቆ ለ14 ዓመት ያህል ተቋርጦ የነበረው የደስታ ከረሜላም ራሱ መመረት ጀምረዋል። እኔ የገረመኝ ነገር ምንድን ነው? ጠቅላይ ሚኒስትሩ ትላንትና የወንጂ ስኳር ፋብሪካን እንዴት አድርገው ነው ያሞካሹት? ማለት ይገልጻል። ማሞካሹት አይደለም፣ እንዲህ አወደሱት የሌለ ማለት ነው። ምን ማለት ነው? አገላለጽ በጣም ይገባል። ወንጂ ስኳር ፋብሪካ የለውጥ አውደ ርዕይ ነው ያሉት እቲ የሪፎርም እኔ እንደውም አሳጥር ይሮ የሪፎርም አውደ ርዕይ እየ ብቻዬ። ምነው ግን ትንሽ እንደ እንትን ያዳላ መሰለ የሚመስለው ነገሩ ታውቃለህ፣ እንደዛ ብይ ይሁዴ ውስጤ ሁሉ አስቦ ነበረ። ለማንኛውም ስኳር ፋብሪካውን በጣም በጣም አድርጎ አድንቀውታል። በዚህ ልክ የተደነቀ መስሪያ ቤት ያለ የማይመስለኝም። እኔ እስካሁን ምን ተአምር ሰርቶ ነው ብዬ የገባውና ማይጀመርኩኝ ራሳቸው ጠቃሚ ሲጻፉትን አነበብኩት። አውደ የለውድ አውደ ርዕይ ማለት በቃ የማይ ትክክለኛ ማሳያ ማለት ነው እና በቦታ ላይ ምክትል ጠቅላይ ሚኒስትሩ ነበሩ። ምንድን ነው ሲባል የዛሬ ሰባ ዓመት በጥሩ መሰረት ላይ የተገነባ ነው ይላሉ። የዛሬ ሰባ ዓመት ወፉ ያኔም ነበርኩ ማለት ነው የሚቀረብ ኳን ደሳ ቀርቤላ በልቻ ለው ካልክ ዛሬ ያኔም የዛሬ ሰባ ዓመት ሲገነባ ዳር ቆሜ አሸዋና ድንጋይ ቅብ እያሉ ልትሉ ትችላለህ። በዚህ ሁኔታ ያንዳለ እንዳለ ሆኖ የዛሬ ሶስት ዓመት የዛሬ ሰባ ዓመት ተቋቋመ ድርጅት የዛሬ ሶስት ዓመት ምን ላይ ደረጃ ደረሰው ለሰራተኛ ዶክተር አብይ ትላንትማ ለምን በግጥም አልጽፈውም፣ አብቼ በቃ በዛ በጣም አሪፍ አሪፍ አድርገን አሪፍ እናነበው ነበረ በግጥም መልክ ቢሆን ምናምን። የዛሬ ሶስት ዓመት እዳ እንደ መርግ ተጭኖት ነበር ይላል። እዳ እንደ መርግ፣ ይሄ በጣም የሚገርም አገላለጽ ነው። እዳ እንደ መርግ ተጭኖት ነበር። ከዛ ለሰራተኞቹ ደሞዝ መክፈሉት ተስኖት ነበር የዛሬ ሶስት ዓመት። እሺ ዛሬ ላይ ሲባል፣ ዛሬ ላይማ በቃ ምን የቀረው ነገር አለ ይልና ይቀጥላል። ዛሬ ላይ በጣም ትርፋማ ከመሆኑ የተነሳ ከአንድ ሺህ አምስት መቶ ኩንታል በቀን ውስጥ ያምርት ነበር በፊት። አሁን ወደ ሰባት ሺህ ኩንታል በቀን፣ በቀን ሰባት ሺህ ኩንታል ስኳር በዛ። እኔ የምላችሁ ስኳር እዚህ ሀገር በራሽን እንቀበል ነበር በአምስት በአንድ ቤተሰብ። አሁን ተቀይሮ አልተቀይርም የተቀየረ ነገር ካለ ማለት ጭቅጭቅ ምናምን ነገር ቤት ውስጥ ከቀረ ስኮር ደረሰ አልደረሰም የሚለው ነገር ማለት በየቤቱ ስላለብየ ነው። ማለት እኔ ቤትም ስላለብየ ነው በቀበሌ ይመጣል የሆነ ስራ ቤት ይመጣል የሚባለው ነገር ስለነበረ፣ በእናንተ መስሪያ ቤት በኩል ስኮር አይመጣም ወይ የሚባል ነበረ በሚዲያ ስኮር ስቀበል ከዛ እኔ አንተ ወፉ ምናምን ስንት ኩንታል ነው በፌስታል እሺ እንደዛ ያ ነገር የቀረ ይመስለኛል። ያ ነገር ይቀረ እድሜ ለወንጂ ስኳር ፋብሪካ ብሎ ያስብላል ማለት ነው። ባኛው ሰባት ሺህ ኩንታል በቀን ማምረት ጀምሯል። ይሄ ማለት አራት ነጥብ አምስት ወይም ደግሞ ኒርሊ አምስት እጥፍ ማለት ነው። ምርቱን ያሳደገው በአምስት እጥፍ ነው ብለ ማለት ይችላል። ኒርሊ በአምስት እጥፍ ምርቱን በአምስት እጥፍ በሶስት ዓመት ውስጥ ማሳደግ መቻል በጣም በጣም በጣም ትልቅ ምርታ ነው። እና ጠቅላይ ሚኒስትሩ በዚህ ልክ አድርገው ቢያደምቁት የሚገርም ነገር የለውም ብዬ ልልሻለሁ። ከዛ ባለፈ ቀድም እንዳልኩ ሰራተኞቹ ደሞዝ መክፈል ተስኖ ነበር፣ የዛሬ ሶስት ዓመት። አሁን ላይ ሰራተኞቹ ደሞዝ መክፈል ብቻ ሳይሆን ስምንት ነጥብ ስድስት ስምንት ነጥብ ሰባት ቢሊዮን ብር ያው በዘጠኝ ወር ውስጥ እንዲህ ነችና፣ በዛ ላይ ያው ወፉ ያልበላውን የማቁን ደስታ ከረሜላ ግን ያን የድሮ ክብ ነበረች። አሁን ምንድን ነው፣ አረ ጥፍጥፍ ሆና ምናምን ነገር ነበረች። አሁን ክብ አድርጋቸው ሰራቸው። እሺ እኔ በዘጠኝ ወር ውስጥ ስምንት ነጥብ ሰባት ቢሊዮን ብር ገቢ አስገኝቷል ተብሏል ወፉ አሁን አንተ በቃ አሁን እኮ አንተ ሞባይል መኒ ከመጣበት ጊዜ ጀምሮ ነው እንግዲህ እንግዲህ ገንዘብ መቁጠር ጀመርከው አቡ ትላንትና ዶክተራ እያለ ገንዘብ ሲቆጥር ነበር ተናጋር ማነው ሙድ ሲዙብህ ነበር ጡያ ያለ ገንዘብ የሚቆጥርበት ዘመን እያስታወስን ማለት ነው ኢቤስ ላይ ኢቤስ ላይ እንዲቀርቦ ምን ተናገረ፣ ቀጥሎ እናየዋለን። ያ እንዳለ ሆኖ ግን ለአሁኑ ስኳር ፋብሪካው ላይ ስምንት ነጥብ ሰባት ቢሊዮን ብር ገቢ ተገኝቶበታል ብሎ ማለት ስቢግ ዲል ግን፣ ላስታውሳቸው አንድ ነገር የኢትዮጵያ አመታዊ በጀት መለስ ዜናዊ እያለ አንድ ቀን መለስ ዜናዊ እያለ ነው እንዴ ነው ነገሩ አስር ቢሊዮን ብር እንደነበር አስታውሳለሁ። የኢትዮጵያ በጀት የኢትዮጵያ አመታዊ በጀት አስር ቢሊዮን ብር ሲበር አስታውሳለሁ። ብር ነው ዶላር ነው እግዚአብሔር ይወቀው። ነ ዶላር ማ አሁን እራሱ አስር ቢሊዮን ዶላር አስራ አምስት ቢሊዮን ዶላር እኮ ነበር የኢትዮጵያ በጀት አመታዊ በጀት ግን አስር ቢሊዮን ብር እንደነበር ወንጂ ስኳር ፋብሪካ ብቻ ቢግ ዲል እና፣ ጠቅላይ ሚኒስትሩ በዚህ ልክ ያደነቁት ለዚህ ይመስለኛል። ወንዳት አሪፍ ነው። ግን ስለ ስኳር በሽታ አንዳንድ ስኳር በሽታ እኛ ጋር ተስፋፍቷል ምናምን ነገር የስኳር በሽታ እኔ ምን አሁን አንተ የህክምና ምናምን ነገር ምናምን የምትለው ሳይሆን ስኳር በሽታ እኔ ሌብነትና ስር የሰደደው በሽታ ስኳር ፋብሪካ ውስጥ ያለውን በሽታ ነው የምልህ የስኳር በሽታ ምን ምንድን ነው ማለት ለምንድን ነው ዶክተር አብይ የዚህ ልክ ይሄንን ድርጊት ያደነቀውስ ለምንድን ነው ትልቅ ምርት ነው ብሎ ይወስድ ለምንድን ነው አውደ ርዕይ ብሎ ያለው ለሌሎች ፋብሪካዎችም እንደ ማሳያ ማለት ነው አውደ ርዕይ የሪፎርም አውደ ርዕይ ብሎ ሲል ለሌሎች ፋብሪካዎች ማሳያ ሊሆን የሚችል ነው ብሎ እንደማለት። ምን የተለየ ነገር ኖሮ ስኳር ፋብሪካ ውስጥ ብዬ ብል፣ ለምንድ ነው እስከዛ ደረስ በዚህ ደረጃ የከሰሩት የሰባ ዓመት ደረጃ ሰባ ዓመት እድሜ የነበራቸው ጥሩ መሰረት ላይ ተገነቡ ተብሎ የተባሉ ድርጅቶች ከስራው የስኳር ፋብሪካ መሆናቸው ቀርሶ የስኳር በሽታ ሆኖ የቆዩበት ምክንያት ምንድ ነው? ከፋብሪካነት ወደ በሽታ የተቀየሩት። ላሳያችሁ እንትኑ አንድ የስኳር ፋብሪካ ስራ አስኪያጅ የነበረ ሰውዬ ኢሳት ላይ ሄዶ የዛሬ ሰባት ስምንት በጣም ብዙ ዓመት በፊት ግን ሄዶ ያወራል። ታውቃላችሁ፣ ሄዶ እዛ ሲያወራ እሱ ነው በደንብ ዝርዝሩን የሚያሳየው። ከዚህ ከኢትዮጵያ ከወንጂ ወንጂ ነበር የሚሰራው ሰውዬው፣ ስራ አስኪያጅ ሲሳይ ጌና ይመስለኛል። ሄዶ ያወራል። ሲያወራ በጣም በጣም በጣም ነው የሚገርመው። እንትኑ የስኳር በሽታው የመጀመሪያው ነገር ስኳር ይመረትና፣ ለምሳሌ ወንጂ ስኳር ፋብሪካ አንድ ኩንታል ስኳር ያመርታል ልበልና ካመረተ ፋብሪካው የሚሸጠው በሦስት መቶ ሃያ ነው ምናምን ያለው ያስታውሳሉ። ግን በቃ አሁን አብሬጅ አራት መቶ ብላችሁ ቁጥሩ እርግጠኛ አይደለሁም አራት መቶ ወይ ሦስት መቶ ብላችሁ ይውሰዱት ከፋብሪካ የምትረከቡት። ከዛ የአባይ ፀሐዬ መስሪያ ቤት ስኳር ኮርፖሬሽን የሚባለው ይመጣና ያን ስኳር በአንድ ሺህ ብር ይሸጠዋል፣ አንዱ ኩንታል። በመሀል ያለው ጋፕ ሲባል ለስኳር ፈንድ ተብሎ ይላላል። በቃ እንበልና ስድስት መቶ ብር ከአንድ ኩንታል ላይ ተወሰደ ማለት ነው ልባር ስኳር ትመርጥ ሶስት መቶ ሀያ ምናምን ብር ነው ለፋብሪካው፣ በቃ የሚፋብሪካው በር ቁጥሩን ልሳሳት እችላለሁ ነገሩ ነው ማሳያችሁ ግን ከአራት መቶ እንደሚበል በዛን ጊዜ ከፋብሪካ የሚቀበለው ከፋብሪካ ይቀበላል። ለህዝቡ ግን በአንድ ሺህ ብር ይሰጣል። ዋጋ በጣም ተወዷል። በዛ ይህም ሆኖ ምን ያደርጋል? ልባር ስኳር ፈንድ ይበልና ያ ስኳር ፈንድ ተብሎ በማለት ስድስት መቶ ብር ጋባ አለ ስኳር ፈንድ ተብሎ ይገባል። የት እንደሚገባ አይተው በሽታ አንድ በለኝ። ሁለተኛ ያ የስኳር ፈንድ አንድ ሺህ ብር ነው የሚሸጠዋል። ዋጋው ተወዷል። ዋጋው ስለተወደደ አሁንም በርካሽ ነው ማወራላችሁ። ግን በጊዜው የነበረው ነገር ለማሳየት ያለ ከውጭ ስኳር ይገባል። ከዛ የውጭ ስኳር የደቃቁ ስኳር እሱም ሲገባ በጨረታው ላይ በምኑ ላይ በምኑ ላይ ይበላሉ። አሸዋም ሞልቶ ይሸጣሉ። አምባሳደር ሱሌማን ደደፎ የነገሩ ነው ልባል። ከውጭ ይገባል ሲያስገቡ ይሰርቃሉ። አሁን ስኳሩ ተመረተ፣ ተመርቶ ከስኳሩ ፋብሪካው ሲቀበሉ ስኳር ብሎ ያጨበርብራሉ። ከዛ ሲሸጡ ያጭበርብራሉ። ከዛ ደግሞ ዋጋው ተወደደ ተብሎ ከውጭ ሲገባ ብራሉ ያዘል ከዛ የይ የስኳር ፋብሪካ መገንባት አለበት። አስር ስኳር ፋብሪካ ይገንባት ተባለና ሲገነባ ጨረታ ሲወጣ ምን ሲወጣ ብር ነው። በምን ተበላ? አሁኑም በኮንስትራክሽን ግንባታ ተባለና ተበላ ነው። ብድር ደግሞ ስትወስድ በኮመርሻል ሎን የወሰዱት ኮመርሻል ሎን ኢንተረስት ሬቱ ጣሪያ ነው። ገንዘቡን ተበድረ ስራ ገንዘብ ግንባታ በአግባቡ አላለቀ፣ መስኖ ግንባታ በአግባቡ አላለቀም። ጨረታ ስታወጣም ከሰው ጋር ተዳር ገንዘብ በልተህበት ነው። በዛ ላይ ገንዘቡን ስኳር ፋብሪካው ስራ አልጀመረም። ያመርታሉ፣ ይጀምራሉ። ከአስር ስኳር ፋብሪካ ተብሎ አንዱም አላመረተም ካስታወሳኝ ወለድስ ግን አንደኛ ኮመርሻል ሎን ነው፣ የኮመርሻል ብድር ነው። በዛ ላይ ዋጋ እንትኑ ወለዱ በየቀኑ በየአመቱ እየመር የሚሄደው ራይት ያዝልኝ። የስኳር በሽታ መለሱ ነው። ከዛም በኋላ አስር በጣም የሚያስትቀኝ አሁን የበለስ ስኳር ፋብሪካ ለምሳሌ፣ ፋብሪካው ሳይገነባ ምንም ነገር ሳይሰራ ሸንኮራው ተተከለ። ሸንኮራ ብቻ ከውጭ በዛ ሁሉ ብድር ገንዘብ አውጥተው በቢሊዮን የሚቆጠር ገንዘብ አውጥተው በለስ ስኳር ፋብሪካ ላይ ሄደው ሸንኮራ ተከሉበት። ሸንኮራ ተከሉበትና ሸንኮራውን የጎጃም ገበሬ አጭሮ ከብቶቹ እንኳን እንዳይበላ ከለከሉት። አንድ ሸንኮራ ብትቀርጥ ስንት ብር የምትቀጥዋሉ? ገበሬ እኮ ነው። ከዛ ሸንኮራው አደገ። ከዛ ሸንኮራው ምን ያድርጉት? ሸንኮራው ምን ታደርገዋለህ? ፋብሪካ ካልገነባ፣ ካልተፈጨ የሸንኮራ ውሃ ነው። ያንን ውሃ ሸንኮራውን ተሸክሞ መኪና ወንጂ ያመጣ ወጩ የትየለሌ ነው። የትራንስፖርት ወጪ ከትሉ ይበልጥ። ስለዚህ ሸንኮራውን እንደገና ማስወገድ አልነበራቸው። ሸንኮራውን በገዛ እጃቸው የተከሉት ሸንኮራ ፋብሪካ ሸንኮራ ተክለው ሸንኮራውን ቆርጠው ለማስወገድ አንድ ነጥብ ስድስት ቢሊዮን ብር አወጡ። ሪፖርተር ዘግቡታል። አንድ ነጥብ ስድስት ቢሊዮን ብር ሸንኮራ የተከልከውን ሸንኮራ ቆርጠህ ለማስወገድ ወይ የጎጃም ገበሬን ተው ብትለው ከብቶቹ ይለቅባቸው ከብት ያደልብበት ነበር። ሸንኮራ አይደል ገበሬውን ከልክሎ ቆርጦ ለማስ መጨረሻ ችግራቸው ደሞዝ መክፈያ ያጣና ደሞዝ መክፈያ ያሳጡ ሸንኮራውን መንጥረው የተከሉት ሸንኮራ ደግሞ አንዴ ከተከልከው በቃ እንደገና ሱ በስካባት በመኪና በትራክተር አጥረው ሽንብራ ዘሩበት። ሸንኮራውን ተቅለው ሽምብራ ዘሩበት ብዬ ምናምን ቀለድኩባቸው። ሁለት ሺህ ስምንት ነው ምናምን የሌለም ያስኩባቸው። ወንጂ ስኳር ፋብሪካ የሚሆነው እሱ ነበር ልባጉ ኪሳራው። የስኳሩ በሽታ የት ድረስ እንደሚሄድ ተክለው እንኳን በሽታ አሁን እኛ ጋር አርሲ አካባቢ ከአዳማ ወጥ ወደ አርሲ ስትሄድ ሰፋፊ የእርሻ መር የጤፍ ማሳ የነበረውን ሄደው ሸንኮራ ተክሉ። ኪሳራውን ተመልከት። ሸንኮራው ጥቅም ላይ ሆነ። ሸንኮራው አይፈጭም ከዛ ጤፍ ይዘራበት የነበረው ገበሬዎቹ ስራ ፈተው የሚበሉ ታሰጥተው፣ ማለት በለው ኪሳራ ማለት ይሄ። ይህን ሁሉ የጤፍ ማሳ ላይ የማይፈጭ ሸንኮራ ተክለ ሸንኮራ ለመቅጣ ወይ ጨዋታ፣ የዚህ ላይ የብድሩ ገንዘብ ወለዱ አናት ላይ የወጣ ሄዶ የስኳር በሽታ ያዘህ፣ ኢትዮጵያ የስኳር በሽታ ይወርዱ እና ዶክተር አብይ ትላንትና የወንጂ ስኳር ፋብሪካን ሲመርቅ እንደዛ ተደስቶ የለውጥ አደረይ ብሎ ቢለው ያለው ለምንድን ነው? ምን አድርጎት ነው የነበረውን በሽታ አላቅቆት፣ የነበረውን በሽታ በሽታው ምን ነበረ? በሽታው የአመራር በሽታ ነው ያለው። ከየት ጀምሮ? ከጠቅላይ ሚኒስትሩ ጀምሮ። አዎ ቢኖርማ፣ ነፍሴን ያጠፋ ነበር። አቤት እየው፣ መለስ ዜናዊ ቢኖርማ ሰው። ለማንኛውም ግን ሰው፣ መሪው ነው የሚመስለው። አገር መሪው ነው የሚመስለው። አገር መሪው ነው የሚመስለው፣ ወደድክም ጠላም። አሁን ሌባ የለም። አዎ አለ አሁን ሌባ የለም ወይ ቀላል አለ እንዴ? ግን ምን ያደርግ መሰለህ፣ አብይን አይመስልም፣ ከአብይ ጋር ማይውልም። አብይ እንደውም አይወደው። ከአብይ ጋር መደበቅ ይችላል፣ አብሮ ሞላ አይፈልግም። ሌባ አ አልወድም ብሎታል እሱ። በአደባባይ ሌባ ሌባ የሚባል አይመቸኝም ብሏል አብይ እና፣ ስለዚህ ይፈራሉ፣ አይጠጉትም ቢያንስ ቢያንስ ይውላል ለውጥ የምትጀምሩ ከላይ ካህናቱ ነው ሌ ባህል አስር የምትጠምትናን ስር አስቀምጦ አሁን ከሆኝ ስ በሽታውም መድኃኒቱም ከላይ ነበር። ተመሪው ወንጂ ስኳር ፋብሪካ አየል ሲገነባ የዛሬ ሰባ ዓመት ሲገነባ ጃን ሆይን አስገነቡታል። በጥራት ለሀገር እንዲበጅሩ ነው የገነቡት። በመንግስቱ ኃይለማርያም ጊዜ ደሳ ከረሜላ ቢያንስ ሲደርሰን ነበር። በመለስ ዜና ጊዜ ኪሳራ እና በሽታ የስኳር በሽታ ያዘን። አሁን አብይ መጥተው አከመን ነው የምለው ቴንኪ ዩ አ የሁላችሁ አንድ ማሳያ ነው ይሄ የስኳር በሽታ ብዬ አልኳችሁ ከመሰረቱ ጀምሮ እንዴት እየተዛባ ሌብነት እንዴት አርጎ ስር ሰዶ ሀገር እንዴት እንደሚያከስር ካያችሁ ይሄው ማሳያ ማሳያ እየበዘበዘ እርቃናችሁ ነው እኔ በጣም የሚገርመኝ ለስኳር ፈንድ ብለው በቢሊዮን የሚቆጠር ብሮ ከፋብሪካዎች የሚወስዱት ያየ ባልኩ የማናጀር የሚያወረኩ የወንጂ ስኳር ፋብሪካ ማናጀር ምንድን ነው የሚለው ይነኳል ለስኳር ፈንድ ብለው የወሰዱትን ብርት ነው የሚያደርጉት ይላል በቢሌን የሚቆጠሩ እሺ ያን ብለው ወሰዷል ስኳር ፋብሪካ የገሙበት ለምንድን ነው በስኳር ፋብሪካ ስን ብድር የሚወስዱት እንዴ ሲበደሩ ስለምንድን ነው በውድ ኮመርሻል ሆኖ የሚበድ ያለ የሚቀጥለው በሽታው ነው በሽታው ሰውየው እንደዛ የሚያደርገው በሽታው ጣራ የደረሰ ስለነበረ ማናጀር አናት ከመሪው ጀምሮ የነበረ ከዛስ ያው መሪ ቆሞ ከዛ ይሄ ነገር መስተካከል አለበት ብሎ የዛሬ 3 ዓመት አቅጣጫ ሰጥ አይደል? እ? በ3 ዓመት ውስጥ ተለውጦ 1500 ኩንታል ወደ 700 700 ኩንታል በቀን ከዜሮ ደሞዝ መክፈል አቃተው ድርጅት 87 ሚሊዮን ብር ገቢ ያገኘ፣ በቀጣይ ሌሎች ስኳር ፋብሪካዎችም ከዚህ ተማሩ ብሎ አልፏል። ይሄ እንደማሳያ ሊጠቀስ የሚችል ነው።